ሰላም ተመልካቾች እንደምናላችሁ፣ ሳምንታዊ ማራኪ የጤና ፕሮግራማችንን ነው የተከታተላችሁ ያላችሁት። እንግዲህ በመግቢያችን ላይ እንዳስተዋወቅናችሁ ከወጌሻ ህክምና ጋር ቆይታ እናደርጋለን። ምንም እንኳን ወጌሻ በባህላዊ ለረጅም ዘመናት በኢትዮጵያ አገልግሎት እየሰጠ የሆነ ቢሆንም አሁንም ደግሞ እንደዚሁ በተለያዩ አካባቢዎች በየመንደሩም እንደዚሁ በወጌሻነት አገልግሎት የሚሰጡ የተለያዩ ባለሙያዎች እና በተለይ ደግሞ በእድሜ የገፉ እናቶች በልምድ እንደዚህ የሚሰጡ የወጌሻ አይነት ህክምናዎች አሉ። የወጌሻ ህክምና ከዘመናዊ የአጥንት ህክምና ጋር በተያያዘ ግን የተለያዩ ቅሬታዎች ሲነሱ በብዛት ይስተዋላል። እነዚህን ችግሮች እንዴት አድርጎ በህክምናው ወይም ደግሞ ከሳይንሱ ጋር ማዛመድ ይቻላል ወይም ደግሞ በሳይንሱ ምን አይነት ተቀባይነት አለው የሚለውን ለማየት እንሞክራለን። ከዚህ ጋር በተያያዘ ዶክተር ብርሃኑ አያና የጠረት የአጥንት ቀዶ ህክምና ስፔሻሊስት ሐኪም ቆይታ ከእሳቸው ጋር የምናደርግ ነው የሚሆነው። ዶክተር ብርሃኑ አያና ጥቁር አንበሳ የህፃናት የአጥንት ክፍል እንደዚሁም ደግሞ በማርሻ ልዩ ቀዶ ህክምና ማዕከል የአጥንት ህክምና ውስጥ እንግዲህ አገልግሎት እየሰጡ ነው የሚገኙት። ሁሉ ጊዜም እንግዲህ አስቸግረን ፕሮግራማችንን ለተመልካቾች የተለያዩ ትምህርታዊ ሀሳቦችን እንዲሰጡን ስንጋብዛቸው በደስታ እንደዚሁም ደግሞ በፈቃደኝነት ስለሚሰጡን እጅግ አድርጌ በተመልካቾች ስም አመሰግናለሁ። እንግዲህ ይህ ፕሮግራም ምናልባት ለሁሎቻችሁም ለሁላችሁም በጣም የሚጠቅም ይሆናል ብዬ አስባለሁ። እስኪ ዶክተር፣ ለመግቢያችን እንዲሆን የወጌሻ ህክምና ከሳይንሱ ጋር ያለውን ልዩነትና ሌሎችን ደግሞ በሂደት የምናያቸው ይሆናል። ወጌሻ ምን ማለት ነው? ባህላዊ ደግሞ ህክምናው ጋር ደግሞ ሲመጣ ደግሞ ያለውን ልዩነት ደግሞ ስንቀል እንግዲህ ው ወጌሻ የሚባለው ባህላዊ ባህላዊ ህክምና ነው። ከጥንት ጀምሮ የነበረ ነው። አዲስ ነገር አይደለም ግን ዘመናዊ ህክምና እየተስፋፋ ሲሄድ ው እነዚህ ባህላዊ ህክምናዎች ትን እየቀነሱ እየቀነሱ ይመጣሉ። በአሁኑ ጊዜ ግን በእኛ ሀገር የባህላዊ ህክምናዎቹ በጣም ሰው ወደዛ የመሄድ አዝማሚያ አለው። አሁንም አዝማሚያ አለው። ብዙ ይገጥመናል ዛ ታክሙ ይመጣሉ እና በጣም በጣም ደግሞ ጥሩ ያልሆነ ውጤትም ይዞ የሚመጡ አሉ። በተለይ በተለይ ደግሞ በህፃናቶች ላይ ባህላዊ ህክምና እንዳለ የሆነ ቅድመ አያቶቻችን አያቶቻችን አሁንም ቡን በሰፈር ውስጥ በወጌሻ አይነት ነገር ነው። ወደዛ ግን በባህላዊ ህክምና ሲደረግ በማሸት በሸምበቆ በማሰር እንዲህ ነገሮች ይደረጋሉ እና እነዚህ ማሸት እና በሞ በሸንበቆ ወጠራርከ በምናስርበት ጊዜ ብዙ ነገሮችን የምንጎዳ እዚ ውስጥ ያለውን አጥንት ብቻ አይደለም ያለው ነርቭ አለ፣ የደም ስር አለ። እነዛ ሁላ እንዳይንቀሳቀሱ ያደረጋል። ያ እንዳንቀሳቀሱ ያደረገ ማለት ደግሞ እግር ወይም እጅ ላይ ሌላ አደጋ ሊያመጣ ይችላል። ወደኋላ መመለስ የማንችለውን ሊያመጣ ይችላል። እዚህ እንደዚህ ስብራት ስብራት የሆኑ ነገሮችን እንዲማሰሩ ብዙም በህክምናው በዘመናዊ ህክምና አይመከርም። ምክንያቱም አጥንትን ብቻ አይደለም ወይ ደግሞ እጁን ብቻ አይደለም እያከምን ያለ ነው፣ ሰውየውን አጠቃላይ ሰውን ነው እያከምን ያለ ነው። ስለዚህ ምን እንደሚያመጣ ካላሰብነው እዚያ ጋር የምናስረው ምን አስረናል፣ ምንድን ነው የምንፈጥረው ብለን ካላሰብነው አስቸጋሪ ነው። ያ ደግሞ በሳይንሳዊ መንገድ ደግሞ ምንድን ነው ስብራት በሚኖርበት ጊዜ ስብራት አጥንቱ ብቻ አይደለም እኮ የተጎዳው፣ ነርቡም አብሮ ይጎዳል፣ ጡንቻውም አብሮ ይጎዳል፣ የደምስሩም አብሮ ይጎዳል። ስለዚህ እነዛን ነገሮች አንድ ላይ አድርገን ነው በህክምና በኩል እንትን የምንሰጠው። የዛን እጅ ማጣት አንፈልግም፣ ያንን እግር ማጣት አንፈልግም። ያ ሰውዬ በነጋታው ተሰርቶለት በነጋታው ስራውን እንዲሰራ እንድንቀሳቀስ ነው ለወር እንድቆይ ይህ በጥንት ጊዜ ሕክምና ስላልነበረ እንደዚህ ነገሮች ይሉዋሉ። በሌላ በኩል ደግሞ በምናሽበት ጊዜ የምንሰጠው ማስታገሻ የለም። በባህላዊ ወይ የሆነ ሶስት አራት ሰው ወጠር አድርጎ ይዛሃል አንተን። ከዛ በኋላ ይታሻል፣ ይታሰርላል። በየሁለት ቀኑ ያንን ስቃይ ትቀምሳታለህ። ያ አሁን በዘመናዊ እንትኑ አይመከርም፣ አይመከርም። ህፃናት ላይ ህፃናት ፈልጎ አይደለም የሚሄዱት፣ በቤተሰብ ነው የሚሄዱት። እዚህ ምን ያህል ስቃይ ህመሙ፣ ቁስል ላይ ቁስል መጨመር ማለት እንደ ትንሽዬ ቁስል እንኳ ምላጭ ቆርጦ ስታሸው እንዴት ነው የሚያምንክ? ያን ደግሞ ስብራ ሲሆን ደግሞ እንግዲህ ከዛ በላይ ነው ህመሙና ህፃናት ራሱ በዛ ማሸትና ማሰር ስቃይ ነው እና ልጫናት ላይ ደግሞ አስሬ ስትቆይ የደም ዝውውራቸው የመቆም ነገር ይኖራል። እግራቸው የመጥቆር ነገሮች ሊከፈተሉ ይችላሉ። ያ የጠቆረውን ደግሞ ወደኋላ ለመመለስ በጣም አስቸጋሪ ነው። እንግዲህ እኔ በዚህ በአስራ ስምንት ዓመት ያህል ቤጥንና ብዙ አክኛለው ከዛም በባህላዊ ህክምናት ታክሞ ወይመበትወ ክም ያለው ከዛም በባህላዊ ደምኖ እዛ ሳይሄዱም የመጥቷል እና ያንን ወደ ቦታ ለመመለስ የሚፈጅብን ጊዜ በጣም ከባድ ነው። አሁን ባለንበት ደረጃ ወደ ህክምና፣ ዘመናዊ ህክምና ብክድ የተሻለ ይሆናል። ወደ አሁኑ ያገግማል። አምስት ወር፣ አንድ ዓመት አይቆዩም። እና ብዙ ሳይንሳዊ ነገሮች አሉ። እንትን ውስጥ ዝም ብሎ አጥንት ብለህ ብቻ አይደለም የምናክመው ሰውን እናያዘ ሆል ነው ምን ሕይወቱንም እንፈልጋለን እጁንም እንፈልጋለን እግሩንም እንፈልጋለን። ብዙ ህብረተሰብ እንደሚሄድ አውቃለሁ፣ ግን እኔ እንደ ባለሙያ ብዙም አንመክርም። ወደ ህክምና ሄዱ ጥሩ ነው ብዬ አስባለሁ። ምናልባት ብዙ ጊዜ ወደ ወጌሻ የሚሄዱበት ሀሳብ ምንድን ነው? ምክንያቱም ህክምና ላይ ያለ ደግሞ፣ በዛ ላይ ደግሞ በሀገራችን ትልቁ ሆስፒታል ጥቁር አንበሳ ላይ ሰራ፣ ብዙ ነገሮች ይገጥመል ብዬ አስባለሁ። የመጠየቅ አጋጣሚውም ይኖራል። ከዛ ጋር ተያይዞ በምን ምክንያት ወደዛ ሄዱ ይስላል። እኔ እንግዲህ ቁጥሩን ቆጥሬ አልጨርስልም። ያከምኳቸው እዛ ሄዶ የመጡት አብዛኛው የአካባቢው ሰው በምመክረው ነው እምነት ነው። በቃ ጎበዝ ነው፣ እሱ እንደዚህ እንደዚህ ከደን ዘዚ አክመዋል፣ እዛ ጋር ሄዱ። የታወቀ እኛ እናውቃለን፣ የታወቁ ሰዎች ታዋቂ ናቸው ተብሎ ወጌሻዎች እኛ እናያለን። አውቃቸዋለሁ እንተዋወቃለን። እና በእምነት ነው። እንደገና ደግሞ የእንትንም አለ የኢኮኖሚ ነገርም አለ ብርም ነገር እነሱም በነፃ አይሰሩም። ግን ከዘመናዊ ጋር ስታየው ሊለያይ ይችላል። ግን ትልቁ ነገር እምነት ነው። እኔ ያየሁት ሰው ሞር ወደዛ ሄዶ ነው አንድ ህፃን ተሰብሮ እዛ ሰፈር ውስጥ የታወቀ ወጌሻ ጋ ባይሄድ አያት ሳታሸው ትልቅ ሰው ሳያሸው አይመጡም። ብዙ ጊዜ የሚገጥመን ህፃናት ያ ደግሞ ልክ ሆስፒታል ስመጣ ልጁ ለሆስፒታል ያለው አመለካከት በጣም የተቀየረ ነው የሚሆነው፣ እና ጩኸት ነው ምንድን ነው እና ፍርሃት ያሳድራል። ምክንያቱም ተሰቃይቶ በተለይ ህጻናትም ሲሆኑ እንደዚያ ነው የሚሆን፣ ተሰቃይቷል። በዚህ ጉዳይ ላይ የገጠመ ነገር አለ እንደዚህ ያሉ ወጌሻ ሄዶ አስተማሪ ስለሚሆን ፕሮግራሙን ለሚከታተሉ ሰዎች ብዙ የገጠሙኛል አሉ፣ ብዙ አሉ። አንድ ወቅት ቅዱስ ሉቃስ ሆስፒታል እንባላለን ወልሶ እንደተመረኩ እዚያ ሰሳራ ነበር እና ሰውዬ የመጡ እኔ የጉልበት የሎሚ ስብራት ነበራቸው እና ባለሙያ ናቸው፣ ትልቅ ባለሙያ ናቸው እና ወደ ስድስት ወር ምናምን ታስሮ ምናምን ብሎ ይመጣሉ። ያደረገውን ሰውዬ የታወቀ ነው፣ በኢትዮጵያ በአዲስ አበባ የታወቀ ሰው ነው። እዛ ስድስት ወር ቆይቶ በሰው በሰው ይመጣሉ እና እኔ ጋ መጡና፣ ሎሚ ነው ሎሚው ተለያይተዋል። ዚው ነገርኳቸው። ሰርጀሪ ተሰራላቸው እና ከዛ ኦኬ ሆኑ። ከዛ ከሳችሁ ጋር ሳወራ አሁንስ እንዴት ነው እርሱ እንደዚህ እንደዚህ ይህን ያህል ቆይቶ አቆይቶ አሁን እንደዚህ ሆኖ መጡ። አሁን ደግሞ እንደዚህ ሆኗል ምን ያስባሉ ስላቸው ብዙም ፈልጌ እኔ ስለሄድኩ ነው እንጂ እሷ መጣብኝ አይነት ነገሮች። ስለዚህ በቅርብ ጊዜም ወጣት ልጅ እዚህ ጋር ተሰብሮ ሁለት ወር ከቆየ በኋላ መጡ። ለምን ሄድክ ስለው፣ ጓደኞቼ እንደዚህ መከሩኝ፣ እሱ ጎጎዝ ነው ብለው ወሰዱት ምናምን አለ። ከዛ ማታ ነው የጋር ደግሞ እንግዲህ ምናልባት ያ ይሆናል። ይሄንን አንቀጥም እና ብዙ ይገጥመኝ ብዙ ይሄ እንኳ ያው ብዙም ቶሎ ትልልቅ ሰው ከሆነ ቶሎ ይመጣል። እንትን ሳይ ህጻናት ላይ ግን ይሄን ያህል እንክን አይሰጥም። መጥፎ ነገር ተፈጥሮን ወደኋላ የማንመልሰው ነገር ተከስቶ ይመጣል። ምናልባት ዶክተር ቀደም ብለህ ካነሳቸው ብዙ ሰዎች ወደ ወጌሻ የሚሄዱበት ሀሳብ ብለን ካነሳ ናቸው አንዱ የኢኮኖሚ ችግር ነው ብለናል እና በተለይ ደግሞ ይሄ የአጥንት ህክምና ዋጋ በግል ሆስፒታሎች ደረጃ በጣም ዋጋቸው በጣም ይሸክም የሚሆንባቸው ብዙ ሰዎች አሉ፣ ከአቅም በላይ የሚሆንባቸው ሰዎች አሉ እና ለምን ሆነ ውድ የሚሆንበት ምክንያት ምንድን ነው? አሁን ብዙ ሰው አብዛኛው እኛ ህብረተሰብ ብዙ ሰው ባለሙያው ሆነ ያልሆነ ያላወቀው ነገር አለ። የአጥንት ህክምና የአጥንት ህክምና የሚያስፈልጉ ግብዓቶች አሉ እነዚህ ብረቶች አሉ፣ የምንጠቀበት እነዚያ ብረቶች እዚ ሀገር አይመረቱም። ከውጭ ነው፣ በጣም ውድ ናቸው። እዚህ ያንን ውድ እቃ ደግሞ የግል ሆስፒታል ገዝቶ ነው የሚያመጠ። እዚህ ማትረፍ ማትረፍ አለብ። ፕራይቬት ስከፍት እንግዲህ ለትርፍ ነው አለ፣ እዛ መሰለኝ ይቃው ነው። እቃው በጣም ውድ ነው እና አይገኝም፣ ከውጭ ነው የሚመጣው። ይሄ በተለይ ደግሞ ከውጭም ሲሆን የህንድ የሚባል አለ የአሜሪካ የሚባል አለ የሌሎች ወስተርኖች አለ። ደረጃውም የተለያየ ነው እና ዋጋውም በዛው ነው። ለማንኛውም የመድኃኒት አሁን ሌላ መድኃኒት ስታዘዝ ሂንድ ነው የምናምን ነው ይባላል አይደል? የአሜሪካ ነው ይባላል። ዋጋቸው የተለያየ ነው። ልክ እንደዛ ነው። ያጥንት የስብራቱን ሰው ብረት ዛ የምንጠቀምበት መሳሪያ ነው ውዱ ያ መሳሪያ እዚህ ሀገር አይመረትም። ስለዚህ ከውጭ ነው የሚመጣው በውጭ ከረንሲ ነው የሚመጣው። ከዚህ ስተመራ ይወደዳል። ያ ነው እንጂ እንትኑ አይመስለኝም። አሁን እዚህ እቃው ማምረት ብንጀምር ይሄ እንደዛ ሊሆን አይችልም። ቀነስ ይወጣል። አጥንቱ ውስጥ የሚቀበሩ ብረቶች ናቸው። አጥንቱን ወደ ቦታው መለሴ እንዳይለቅ እዛው ላይ እንዲቆይ የምናደረግበት የተለያዩ አይነት ብረቶች አሉ። ውስጥ የሚገቡ አሉ፣ ከውጭ የሚደረጉ አሉ ብዙ ነገር ይፈልጋሉ እና ያ ያ ተቆጥሮ ነው ዋጋው ከፍ የምለው እና እሱ እሱ ይመስለኛል። በመንግስት ቤት ይሄን ያህል ውድ አይደለም። አብዛኛዎቹ በዶኔሽን ነው ጥቁር አንበሳ የሚመጣው ብዙ ይሄን ያህል አይደለም። ሌሎች ሆስፒታሎችን ብዙ ዶኔሽን ይኖራል አቅም በእኛ ጥቁር አንበሳ ስማር ጀምሮ አብዛኛው በዶ ውጭ ድርጅት ስለሚያመጣ ብዙም ይሄን ያህል ተጋንን ያደለም እንትን ነው። በጣም የተመረጠ እንትን ነው። ጥቁር አንበሳ ኳሊቲውም የተሻለ ነው የሚሆነው እና ለዛ ነው ዋጋው ከፍ ብሎ እንጂ እንትን ብሎ አይደለም ያት ከወጌሻ ህክምናዎች ውስጥ በብዛት እንዲደረግ በተለይ ደግሞ በተለይ አብዛኛው እንግዲህ ወደ ዘመናዊ ህክምና እንዲመጥሉ መደረግ አለበት ብለናል። በተለይ ግን ባይደረጉ ሲመጡም የገጠመ ነገር አለ። እነዚህ አይነት ነገሮችን ባታስደረጉ ከወጌሻ ህክምና መተለም ምትመክረው ነገር አለ እኔ እንደ ባለሙያ ስብራት የተባለ ነገር በአይነኩ ነው የምመርጠው። ስብራት በተለይ ስብራቶቹ ደግሞ በጣም የተለያዩ ስብራቶች ከሆኑ ማሰርና ታይ በጣም ውጥራጎ ውጥራጎ ነርቭም ደምስርሳሳ እንደዛ የሆነ እንትን አስበን ነበር። በዚህ በጥቁር አንበሳ ፕሮጀክት አናቃቸውም፣ እንጂ አዲስ አበባ ውስጥ ምን ያህል አሉ። አይስሩ ሳይሆን ማሰልጠን ወጠር አርጋቸው አትሰሩ እጁ ብሩ እንትን የደም ዝውውሩ ምናምኑ እንዳይገታ ትምህርት ብሰጥ የምልም ፕሮጀክት ነገር ታስበን አስበን ነበር ሳይሆኑ ግ እስካሁን አልሆነም ግን አናውቃቸውም ነ እውቀቱ የለኝም። የጤና ጥበቃም ምን ያህል እንደዚህ ወጌሻ ይሄ የጥንት ህክምናን የሚያውቀው ምን ያህል እንደሆኑ የሚያውቅ አይመስለኝ የሚታወቅ አይመስለኝ። ቢታወቅ ማሰልጠን ይቻላል። ምናልባት እንደዚህ ምክንያቱም የባህል ህክምና ባለሙያዎች ማህበር የሚባል አለ አይደል? እንግዲህ ምናልባት እነሱ ጋር ካለ ፍላጎት እንዲህ ነገሮች ቢሆኑ፣ እንደዚህ አይነት የሚከሰቱ መጥፎ ነገሮችን ማስወገድ ይቻላል። እንዲሁ በመግፋት አይደለም፣ ምክንያቱም ስንት ዓመት ሙሉ ስጠቀሙበት ሰውም ፕሪፈር የሚያደርገው ስለሆነ፣ ግን ሌላ ችግር እንዳይፈጠር ምን ምን መደረግ አለበት እንዲህ እንዲህ ነገሮችን የሆነ ነገር ይሰጥ ጥሩ ነው ብዬ አስባለሁ። በጣም ቆንጆ ሀሳብ ነው ያካፈልከን ዶክተር። ከወጌሻ ጋር በተያያዘ መደረግ ያለባቸው መደረግ የሌለባቸውን ነገሮች ነው ያነሳ ነው። ቀደም ብለህም ደግሞ ያነሳ አሁን ሀሳብ እነዚህ የሚታወቁ ወይም ደግሞ የማይታወቁ የሚባሉ የወጌሻ አይነቶች ደግሞ ወደ መደረግ ማድረግ የሌለባቸውን ነገሮች ብዙ ጊዜ ያው ለነሱ በኢኮኖሚ ምንጭ ነው አይደለም እንደ ስራም የሚያዩት አለ። ያው ፈልጎ ነው ሰው የሚሄደው እና በተለይ በልጆች ላይ ግን እንደዚህ አይነት ነገሮች በጣም ከፍተኛ ጥንቃቄ የሚያስፈልግ ይመስለኛል። በዚህ ላይ ስቴ ጠቅላላ አደርጋ የፕሮግራማችን መዝጊያ እንዲሆን ለአዋቂዎችም የምትመልክተው የምትመክረው መከረሙ ካለ አብረን እንግዲህ ያው ቅድም እንደተናገርኩ ነው። ይሄ ህክምና ዘዴ ከጥንት ጀምሮ የነበረ ስለሆነ አብዛኛው ህብረተሰብ ወደዛ የመሄድ አዝማሚያ ሊኖረው ይችላል። ቀደም ብሎ እሱ የነሱ እንትን ነው መሄድ ግን፣ ስብራት ወደ ቦታው ለመመለስ የሆነ የራሱ ሳይንሳዊ እንትን አለው። ዝም ብሎ ማሸት ማሸት ራሱ የደም ዝውውር ማሸት። አሁን አንድ ስብራት ሲመጣ ስናስተምር እንድታሽ አይፈቀድም። እንደንቀሳቀሰ ከተንቀሳቀሰ ዙሪያ ያለውን የደም ስር ሊጎዳው ይችላል፣ እና ሌላ ችግር ሊያመጣ ስለዚህ ማሸትና ማሰርን በቀዳሱ ብዙ ምንትን አይደለም። ትልልቅ ሰዎች ነው ፈልጎ ነው የሚሄዱት ባይሄዱ ይመረጣል ብዬ ነው የማስበው። ወላጆችን ህፃናት ላይ ግን በፍጹም የምለምናቸው ለህፃናት እኔ በጣም ነው የሚያመኝ። እዛ ወሰዱ ሲባል ወደ ጤና ማለሙያ በወስዱ ወደ ሆስፒታል በወስዱ። መጨረሻ ላይ እኮ እኛ ጋር መምጣታቸው አይቀር ህፃናቶች ወይ ማጠፍ መዘርጋት፣ ወይ ይታመማል፣ ወይ ይጠቁራል። በምሳ ይቀር መጀመሪያ ላይ ህመሙም ህፃናት ላይ ያለው ህመም ደግሞ የሚያሸው ሰው ሰውው ሰው ራሱ እያሳመነ ልጅ የለውም ወይ የምል የሚያስብል ነው። ሰብአዊነት ያስፈልጋል እኮ። ይጻን ልጅ ቁስሉ ላይ ቁስሉ ጨምሬ እያሸ ስጮ ምን አይነት ጭካኔ ነው? እና ብዙ በእኔ በኩል በህፃናት ላይ ቤተሰብ ቀጥታ ወደ ህክምናው መሄድ ምንም ሳይነኩ ሳያንቀሳቅሱ በጊዜ ወደ ህክምና ልጆቻቸውን በወስዱ ነው የምመክረው። በጣም ቆንጆ ሀሳብ ነው ያካፈልከን ዶክተር ከወጌሻ ህክምና ጋር በተያያዘ የሰጠህን ሀሳብ በጣም ጥሩ ነው። በጣም ብዙ ተመልካቾች ብዙ ትምህርት አግኝተውበታል ብለናል። በተለይ ደግሞ ህፃናት ላይ ደግሞ ወላጆችም ጥንቃቄ ማድረግ እንዳለባቸው ያንሳ ነው። በጣም አመሰግናለሁ ዶክተር። እንግዲህ ተመልካቾቼ ከወጌሻ ህክምና ጋርና እና ከዘመናዊ የአጥንት ህክምና ጋር በተያያዘ የሚነሱ ሀሳቦችን ለማየት እንግዲህ ከዶክተር ብርሃኑ አያና ጋር ቆይታ አድርገናል። በተለይ ደግሞ ህፃናትን በጣም አጥብቀው ወደ ወጌሻ እንዳትወስዱ ሲሉ መክረዋል ዶክተር ብርሃኑ። እናንተም እንግዲህ ከዚህ ፕሮግራም ላይ በቂ የሆነና ተገቢ የሆነ ትምህርት እንዳገኛችሁበት ተስፋ እናደርጋለን። ከዚህ ጋር የተያያዙ ጥያቄዎችም ካሏችሁ በስር በምንጽፋቸው ቁጥሮች ልትገልጹልን ትችላላችሁ። በተለይ ደግሞ ከአጥንት ሕክምና ጋር በተያያዘ አንዳንድ ሀሳቦች የምታነሷቸው መጠይቆች፣ ከወጌሻ ጋር የገጠማችሁ ነገር ካለ ልታካፍሉን ትችላላችሁ። ዶክተር ብርሃኑ አያና የህፃናት የአጥንት ቀዶ ሕክምና ባለሙያ ደግሞ ለዚሁ ማብራሪያ ስለሰጡን እጅግ አድርገን እናመሰግናለን። መልካም ቆይታ